መጽሐፍ ቅዱስ ያከበራቸውና በገጾቹም ታላቅ ሲል የሚጠራቸው ሴቶች ብዙ ናቸው። ያቺ ዕድሜዋን በሙሉ ደም ይፈሳት የነበረችውና የኢየሱስ ክርስቶስን የልብሶቹን ጫፍ ብቻ ብትነካ እንደምትድን ስላመነችው ሴት ተጽፏል። ሕይወት ወደ እርሷ የምትወረውራቸው መሰናክሎች ሁሉን ለማለፍ አምላኳን መደገፊያ ያደረገችው ሩትም ተጽፎላታል። መጽሐፈ መሳፍንት ምዕራፍ አራት ላይ በዚያ ጊዜ የለፈዶን ሚስት ስለነበረችው ነቢይቱ ዲቦራም ኖሃሜን፣ ርብቃ፣ ማርታ፣ ሳራ እጅግ በርካታ ሴቶች በመጽሐፍ ቅዱስ ውስጥ ትልቅ ስፍራ ተሰጥቷቸው ታሪካቸውም ተሰንዶ ይሄውና ለዘመናት ታሪካቸው ለልጅ ልጅ ተላልፎ በትውልዶች ውስጥ እያንጸባረቁ ነው። የዛሬው ፕሮግራሜ የሚያስቃኛቸው ሴት ግን ብዙ ስሟ ሲነሳ አይስተዋልም። በአንዳንድ ሰባኪዎችና በአንዳንድ ዘማሪያን ካልሆነ በቀር ብዙ ጊዜ ስትነሳ አትታይም። ነገር ግን መጽሐፍ ቅዱስ ታላቅ ሲል ከስሟ ቀድሞ ክብርን ሰጥቶ ታሪኳን ያስነበበላት አነጋጋሪና እጅግ ልብ የሚነካ ታሪክ ባለቤት ናት። በመጽሐፍ ቅዱስ እንደ ተጻፈው አምላኳ እግዚአብሔር በሕይወቷ ያለውን ዓላማ የተረዳችና ያንን ዓላማ ኖራ ያለፈች ሱናማዊቷ ሴት ይለታል። መጽሐፍ ቅዱስ የሚያስቀምጣት የሱነሟ ሴት ሲል ነው። እስኪ ዛሬ ለቀጣዮቹ ጥቂት ደቂቃዎች በሐሳብ ወደኋላ ዘመናትን ነጉደን። ይህቺ የሱነሟ ሴት ያሳለፈችውና እጅግ አስገራሚ የሆነ ታሪኳን ከቅዱሱ መጽሐፍ ላይ ላስቃኛችሁ። አቤል ብርሃኑ የወይኗ ልጅ ነኝ። ይህንን ቻናልን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ አነጋጋሪ እና አስገራሚ ፕሮግራሞች ዩቱብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን ይደርሷቸዋል። ሱናማዊቷ ሴት ታሪኳ በመጽሐፍ ቅዱስ በመጽሐፈ ነገሥት ካለ ምዕራፍ አራት ከቁጥር ስምንት ጀምሮ ሰፍሯል። ከዚህም በኋላ በአንድ ቀን እንዲሆነ ኤልሳ ወደ ሱነም አለፈ በዚያም ታላቅ ሴት ነበረች ሲል ያስቀምጣታል። ታዲያ ሱናማዊቷን በነቢዩ ኤልሳ የሕይወት መስመር ውስጥ የምናገኛት በመሆኑም ጥቂት ወደ ኋላ ተጉዘን ስለ ነቢዩ ኤልሳ ማወቅ ይገባናል። ነቢዩ ኤልሳ በ12 ጥማድ በሬዎች ጠምዶ የሚያርስ ምድር በበረከት ያትረፈረፈችው ብዙዎችም ሀብቱንና ባለው ምድራዊ ስኬት ቀና ብለው የሚመለከቱት ባለጸጋ ሰው ነበር ይለናል ቅዱሱ መጽሐፍ ታሪኩን ሲዘረዝር ነቢዩ ኤልያስ መጎናጸፊያሁን ከጣለበት በኋላና እግዚአብሔርን ለማገልገል በተጠራ ጊዜ ስላለው ምድራዊ ሀብት ሳያጉረመርም ያለውን ሁሉ ሰጥቶ 12 ጥማድ በሬዎቹን አርዶና ለተራቡ በመመገብ ቤተሰቦቹን ተሰናብቶ ወደ አምላኩ ወደ እግዚአብሔር መንገድ የተራመደ የተመረጠ ሰው ነበር ይላል ታሪኩ ምድራዊ ሀብትን ተድላንና ምቾትን በመተው የእግዚአብሔርን መንገድ ገድ ተከተለ። ኤልያስ ወደ ሰማይ ሲወሰድ የእርሱን ጸጋ እጥፍ ድርብ አድርጎ የተቀበለው ነቢዩ ኤልሳ በርካታ ሥራዎችን በእግዚአብሔር ምሪት እያከናወነ ሱነም በምትባል ስፍራ አለፈ ይላል። የዛሬዋም ባለታሪካችን ታላቅ ሴት ተብሎ የተጻፈላት ታሪኳ እዚህ ጋር ነው የሚጀምረው። በመጽሐፈ ነገሥት ካለ ምዕራፍ አራት ላይ በዚያም አንዲት ታላቅ ሴት ነበረች። ይህች ሴት መጽሐፍ ቅዱስ አክብሮ ታላቅ እንድትባል ያደረጋት ያላት ሀብት ውበት ዝናና ምድራዊ ክብር አልነበረም ይልቁንም እግዚአብሔር በሕይወቷ ያኑረውን ዓላማ በማወቅና ያንንም በመኖሯ እንጂ ይህች ሴት ኤልሳን በሱነም ሲያልፍ በተመለከተችው ጊዜ እንጀራ ይበላ ዘንድ አስቆመችው የሚለው መጽሐፍ ቅዱሳዊ ቃል ታላቅነቷን ከሚያረጋግጡ የመጀመሪያው ወይም ትንሹ እርምጃዎቿ መካከል ነበር ለእግዚአብሔር ሰው በሯን ክፍት ማድረጓ ከዚህ በኋላ የሱነማ ሴት በባሏ ፊት ቀርባ ይህ በእኛ ዘንድ ሁልጊዜ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። ስለዚህም ትንሽ ቤት በሰገነቱ ላይ እንስራለት፣ በዚያም አልጋና ጠረጴዛ፣ ወንበርና መቅረዝ እናኑርለት። ወደ እኛም ሲመጣ ወደዚያ ይግባ ይጸልይ ስትል ባሏን ለጽድቅ የሚያነሳሳ ሐሳብ ይዛም ከፊቱ ቀረበች። ባሏም ይሁን እንዳልሽ ሲል በጽድና በዝግባ የአማረ ቤት አሰናድተውና በውስጡም አልጋን ጨምሮ ለማንበብና ለመጻፍ እንዲሆንልህ ጠረጴዛና መቅረዝን አዘጋጅተንልሃል በማለት ለነቢዩ ኤልሳ ሰጡት። እግዚአብሔር ነቢይ ኤልሳ ወደ ሱነም ሲገባ የሚያርፍበትን ቤት ቁልፍ ሱናማዊቷ ለነቢዩ አስረከበችው። አንተ ቅዱስ የእግዚአብሔር ሰው ነህና ይኸውና ቤት አሰነድተንልሃል፣ ግባ፣ ጸልይበት፣ ኑርበት አለችው። በዚህ ሥራዋ ነቢዩ ኤልሳ በእጅጉ ተደ ንቆና ለእግዚአብሔር ያላት ትህትናና ፍቅርን ተረድቶ ሎሌውን ጊያዝን ይህችን ሱናማዊን ሴት ጥራት ሲል አዘዘው። እርሷም በተጠራች ጊዜ ወደ እግዚአብሔር ሰው ወደ ነቢይ ኤልሳ ቀረበች። በዚህ ጊዜ ኤልያስ በትህትናዋ ተደንቆም ይህን ሁሉ ክብር አከበርሽኝ፣ ምን ላድርግልሽ? ለንጉሥ ወይስ ለሠራዊት አለቃ የምነግርልሽ ጉዳይ እንዳለሽ ንገሪኝ አላት። በዚህ ጊዜ ምድራዊ የሆነ ሰው ማናችንም ብንሆን እንኳን ሁሉን የሚችል ለእግዚአብሔር የሚታዘዝ ነቢይ ምን ላድርግላችሁ ብለን ቀርቶ ሳንጠየቅ በራሱ ያን እንፈልጋለን፣ ይሄን እንፈልጋለን፣ ይሄ የለኝም ያጎሉኛል የምንል ሰዎች ነን። እርሷ ግን አፏን በምስጋና ሞልታ በጎጆዬ እረፍ፣ ከቤቴ ግባልኝ ያልኩ እኮ አንተን ለማስቸገር ብዬ አይደለም እኔ በወገኔ መካከል የተቀመጥኩ ሁሉ የሞላላት ሴት ነኝ ስትል በወገኔ መካከል እኖራለሁ በማለት መለሰችለት። ምድር ያጎደለችባት አንዲትም ነገር እንደሌለ ለነብዩ ኤልሳ ነገረችው። አንደበቷም ይህንኑ መሙላቷንና በሕይወትም መትረፍረፏን የሚያንጸባርቅ ነበር። ሱናማዊቷም በአንደበቷ ምስጋናን የሞላች እግዚአብሔር ሁሉ እንዳደረገላት የምትናገር አንዳች የጎደላት ነገር እንዳለ የማይሰማትና በአምላኳ ሙሉ የሆነች ሴት ብትሆንም፣ እንደሌላው ምድራዊ ሰው ግን አንድ ነገር ይጎላት ነበር። ነገር ግን አንደበቷን ላዳመጠው መች አንዳች ነገር የጎደላት መስሎ ሁሌም ደህና ሁሉ ሙሉ ስትል ነበር የምትደመጠው። ነቢዩ ኤልሳ ሎሌውን ግያዝን በማስጠራት እንግዲህ ምን እናድርግላት? ምንም አልፈልግም፣ ደህና ነው፣ ሁሉ የሞላልኝ ነኝ አለችኝ ሲል ጠየቀው፣ አማከረው። በዚህ ጊዜ ነበር የኤልያስ ሎሌ የሆነው ሎሌው ግያዝ እንዲህ ሲል ለእርሱ የነገረው። ይህቺ ሴት እኮ ሁሉም ደህና ነው ብላም እግዚአብሔርን ከማማረር ይልቅ ሁልጊዜም ታመሰግናለች። ነገር ግን አንድ ነገር ጎሏታል። የእግዚአብሔር ሰው ይህቺ ሴት እኮ ፍሬ የላትም። ይሄ ጎሏል በማለት እግዚአብሔር ላይ ማጉረምረም ስላልፈለገች እንጂ ልጅ መውለድ በጽኑ ትፈልጋለች። ፍሬ የላትም፣ ባሏም ሸምግሏል። ስለዚህም የአካባቢው ሰው ሁሌም መሳቂያና መሳለቂያ መጠቋቋሚያም ያደርጋታል። እባክ ልጅ ስጣት ሲል ለነቢዩ ኤልሳ ሹክ አለው። ትዳር አላት ነገር ግን ልጅ የላትም። ሀብት ንብረት አላት ፍሬ ግን የላትም። አንደበቷ ግን ሁሉም ነገር ደህና በሚለው የምስጋና ቃል የተሞላ ብቻ ነበር። ነቢዩ ኤልሳ ይህንን ሲሰማ ሱናማዊቷን እንዲጠራት ሎሌውን ላከ። እርሷም መጣ። ከደጃፉ በቆመች ጊዜ በሚቀጥለው ዓመት በዚያ ወራት ወንድ ልጅ ትታቀፊያለሽ ሲል ለጆሮዋ አስደንጋጭና የማይጠበቅ ዜናን አደረሳት። በመካኒቷና የልጅ ተስፋ ለተሟጠጠው ለዚህች ለሱናማዊቷ ሴት እግዚአብሔር በነቢዩ ኤልሳ ልመናና ጸሎት ልጅ ሊሰጣት መሆኑን ያላመነችው ሱናማዊቷ በንባ ተሞልቷ አይደለም ጌታዬ ሆይ፣ አገልጋይህን አተዋሻት እባክህን ስትል ብዙ ጊዜም ምድራዊ ስድብና ትችትን ከጎረቤቶቿ በዚሁ ልጅ በማጣቷ ዙሪያ ሲፈራረቅባት እንደኖረችና ልጅ ከሰጣት የማያድግ ልጅ እንዳይሰጣት ተማጸነችው። ደስታ፣ አለማመን፣ ምስጋና፣ ድንጋጤ በጋራ ሆነው እንባዋን ያጎርፉት ጀመር። ለዓመታት በውስጧ ሲከማች የነበረው ልጅ በማጣቷ ሳቢያ ከማኅበረሰቡ ሲወርድባት የነበረው ትችት፣ ስድብና ሽሙጥ እሷ እግዚአብሔርን እንድትጠራጠር ተስፋ እንድትቆርጥበት፣ በራሷም ተስፋ እንድትቆርጥ የሚያደርግ የነበረ ቢሆንም ነገሩን ሁሉ ደህና ብላ በመቀበሏና አንደበቷን ለመስጋና በመብላቷ የማይጥል እግዚአብሔር እንደ ጎበኛት ባሰበች ጊዜ ውስጧ ውስጥ ተከማችቶ የቆየው ህመም በእምባ መልክ ፈንቅሎ በመውጣት ገጽታዋን አጥበው። አነባች። ከዚያ በኋላ ነቢዩ ይሆናል ያለው ሆነ። ሱናማዊቷ ሴት እንደተባለው ጸነሰች። በዓመቱና ነቢዩ ኤልሳ በነገራት ወራትም ወንድ ልጅን ታቀፈች። ሱናማዊቷ ሴት በተአምር የልጅናት ሆነች። ሳይኖር ቀድሞም ምስጋና ያልተጓደለበት ቤት በዕልልታ ተሞላ። ደስታው በእጽፍ ምስጋናውን በድርብ አደገም። እንግዲህ በለሱን የጠበቀ ፍሬውን ይበላል፣ ጌታውን የሚጠብቅ ይከብራል እንዳለው ሰለሞን፣ ሱናማዊቷ እግዚአብሔርን በማገልገል እየተመላለሰች ጠበቀች፣ በምስጋና ጠበቀች። በመጨረሻም ባልተጠበቀው ሰዓት በውስጧ ትሻው የነበረውን ነገር አገኘች። ልጃቸው ዘግይቶ የመጣ ነውና የዐይናቸው ብቸኛ ማረፊያ፣ የደስታቸው ብቸኛ መገለጫ ሆነ። ለሱናማዊቷም እንቅልፉ የሞት ያክል እስከሚያስደነግጣት ድረስ ለሰከንዶች የማታምነው የማትለየው ልጇ ሆኖ ከስሯ አደገ። ከእለታት በአንዲት ቀን ሱናማዊቷና ልጇ ብቻቸውን ቤታቸው ባሉበት በጭንቅላቷ የምታሰላስለው ሞልቶ በአንደበቷ አፈት ልኮ በድንገት የማጉረምረም ቃላት ከአንደበቷ ሲወጣ ያላስተዋለች ቢሆንም አንድያ ልጇ ግን ነገሩን ታዝቦ ኖሮ እናቱን እናቴ ምን ሆነች ነው ሲል ጠየቃት። ሱናማዊቷም ውስጧን እያስጨነቀ ያለውን በእርሻ ቦታ ላለው አባቱ አሽከሮቹ መጥተው ምግብ እስካሁን ስላልወሰዱለት ማን ምግቡን ያድርስለት ስል ነው የምጨነቀው በማለት እርሱም ለዚያ ስላልደረሰም በዚህ ምክንያት እየተጨነቀች እንዳለ ነገረችው። ልጇም እኔ አደርስለታለሁ፣ ለአባቴ ደርሼልሻለሁ እኮ አታስቢ በማለት መለሰላት። እርሷም ልጇ ባይደርስም ደረስኩ ማለቱ ብቻ በቂ እንደሆነላት ደስታዋን ገልጻ፣ ግድ የለም ገና ነህ ትንሽ ይቀርሃል ብትለውም ልጇ ለአባቴ የሚበላውን ካላደረስኩ ሲል አምርሮ ያለቅስ ገባ። በዚህ ጊዜ ሳትወድ ልቧ ቅር እያለው፣ በልሽ ተነስ እንዳልክ ይህንን ምግብና ንፍሮ ለአባት አድርስ ስትል ወደ እርሻው ቦታ ሰደደችው። እርሱም በልጅነት ጉልበቱ እየበረረ አባቱ ካለበት እርሻ ምግብና ንፍሮን ይዞ ደረሰ። አባትም በልጁ መድረስ ለመልእክትም መብቃቱ አስደስቶት የተላከለትን ምግብ ልጁን ስሞ ተቀበለም። በዚህ ጊዜ ልጅ አይቶ የማያውቀው የሆነለት ልጅ በእርሻው ውስጥ ወዲህና ወዲያ እየሮጠ ታስራ እንደተፈታችም ቦንሳ ሲዘልና ሲደሰት ቆይቶም ፀሐይዋ ክፉኛ ስለመታችው ዝልፍልፍ ብሎ በእርሻው መሃል ወደቀ ራሴ ራሴን ያመኛል ሲል መታመሙን ይገልጻል ይላል መጽሐፈ ነገሥት ካለ ምዕራፍ 4 ከቁጥር 18 ላይ። አባቱና ሌሎች ሎሌዎችም ወደ እርሱ ቀርበው ምን እንደሆነ ቢጠይቁት ልጁ አይናገርም፣ አይጋገርም ዝም ዝም ሆነ። በዚህ ጊዜ አባት ተደናግጦም ልጁን ከአባት ይልቅ የልጇን ቋንቋ በሚገባ ታውቃለች ወደሚባልላት ወደ እናቱ ዘንድ እንዲወስዱት ሎሌውን አዘዘ። ተሸክመ ወደ እናቱ በፍጥነት ውሰደው ሲል ሎሌውን አዘዘ። ከደቂቃዎች በፊት መልእክት ተቀብሎ እየፈነጠዘና እየሮጠ ሲበር ከቤት የወጣው ልጇ በሸክም የተመለሰላት እናት በድንጋጤ ክዋለች። በጉልበቷ ላይ አስተኝታ ጥቂት ጠበቀች። ነገር ግን ሕይወቱን ልታተርፍለት አልቻለችም ነበርና ልጇ በእጇ ላይ እንዳለ ሞተ። ሰውነቱም እየቀዘቀዘ መጣም። ደጋግማ ጠራችው፣ ነቀነቀችው፣ ተነስ ስትልም የነቃላት ይመስል ልጇን ወዲህና ወዲያ ወዘወዘችው። እርሱ ግን ጸጥታን መርጦ ነበር፣ ለዘላለም አንቀላፍቷል። ልጅ ስጠኝ ብላ ማንንም ጠይቃ አታውቅም፣ ጸልያም አታውቅም። ያልጠየቀችውና ይኖረኛል ብላ አስባ የማታውቀው በረከት በሯን አንኳኳ፣ ሕይወቷ በይበልጥ በደስታ ተሞላ። አሁን ግን ያንን የነበራትንም ደስታ ሊንድ የሚችል ከባድ ሐዘን ፊቷ ተጋርጧል። ሳልጠይቅህ ሰጥተህኝ ስለምን ትወስድብኛለህ? ስትል አምርራ ለቀሰች። ፈጽሞ በሰው ጭንቅላት ሊሰላ ሊታሰብም የማይችል እንደዚህ ያለ ከመሸ የሚሰጥ ተአምራዊ ስጦታ ከእግዚአብሔር ዘንድ ሲሰጥ ጠባቂውም እሱ እግዚአብሔር ነው። ስለዚህ ልጄማ አይሞትም የስጦታው ባለቤት ይጠብቀዋል፣ ስትል ከሞት ጋር ፊት ለፊት ለመጋፈጥ አሰበች። በዚህ ጊዜ በድን የሆነው ልጇን አንስታ ለነቢዩ ኤልሳ በሠሩት አልጋ ላይ አስተኝታው በሩን ከውጭ ዘግታ ወጣች። ለባሏም መልእክት ልካ ወደ እግዚአብሔር ሰው ወደ ነቢዩ ኤልሳ ሊሄድ ስለሆነ አንድ ሎሌና አንድ አህያ በፍጥነት ላክልኝ ስትላል አዘዘችው። ባሏም መልሶ ዛሬ ሰንበት ነው ወይም መባቻ አይደለም ለምን ነቢዩ ኤልሳ ጋር ትሄጃለሽ? ሲል ቢጠይቃትም ልጇ መሞቱን ቀርቶ ሕመሙ መጥናቱንም ሹካ አላለችውም ነበር። ምላሿ ደህና ነኝ በደህና ነው የሚል ነበር። ምክንያቱም ከእርሷ ውጪ ነገሩን ለአንድም ሰው አስተላልፋ ከተናገረች እርሽው ይህ ሕይወት አንዱ ክፍል ነው ሙቷል በቃ አመኝ ሙቷል ብለው ለቀብር እንደሚያሰናዱት እርግጥ ነበርና፣ ስለዚህም ዝምታን መርጣ ነገሩንም ከእግዚአብሔር ጋር መሰላል ሆኖ ያገናኛት ነቢዩ ኤልሳዕ ጋር ለማድረስ ወሰነች። ሎሌው አህያን ይዞ ካለችበት ደረሰ። አህያውንም አስጭና ሎሌውንም ንዳ ሂድ እኔ ሳላዝህ አታዘግየኝ፣ ወደ እግዚአብሔር ሰው፣ ወደ ቀርሜሎስ ተራራ በፍጥነት ሂድልኝ አለችው። እንኳን በመንገድ ላገኘችው ሰው ቀርቶም ለባሏ እንኳን ቤትህ ሁሉም ደህና ነው አለችው። ማነው? አስክሬን ከቤቱ አስቀምጦ ደህና ነው ሰላም ነው የሚል ልጅ ሞቶ ቀርቶ ራሱን እንኳን ትኩሳት ሲይዘው የት ነው ያለኸው ተብሎ ባል በፍጥነት በሚጠራባት ዓለማችን አስክሬን አስቀምጣ ሁሉም ደህና ነው፣ አንተ ሥራ እንቀጥል፣ እኔ ወደ እግዚአብሔር ሰው ጋር ልሄድ ነው የምትል ሚስት የትኛዋ ናት? ከምባዋ ጋር እየታገለች ተስፋ ባለመቁረጥ ኤልያስ ወደሚኖርበት ወደ ቀርሜሎስ ተራራ መራች። ልጅ አይሞትም ስጦታዬን የሰጠኝ ሰው ይጠብቅልኛል፣ ልቧ ውስጥ የሚመላለስ ሐሳብ ነበር። ሁሉም ደህና ነው፣ ሁሉም ደህና ትላለች። በመንገዷ ስታልፍ ለሚጠይቋት ሁሉም ደህና ናችሁ፣ ደህና ነው፣ ሁሉም እያለች ነበርም። በፍጥነት የቀርሜሎስ ተራራን ስትወጣ ከላይ ሆኖ የተመለከታት ነቢዩ ኤልሳዕም ይቺ ሱናማዊት ሴት ምን ሆና አይሆን ሲል ማሰቡ አልቀረም። ሎሌውን ጊያዝን እነኋት አያሃት ሱናማዊቷ ሴት መጣች። አሁንም ሩጥና ተቀበላት። በደናሽ ነው ወይ በላት፣ ባልሽ ደና ነው ወይ በላት፣ ልጅሽስ ደህና ነው ወይ ብላት ጠይቃት ሂድ በማለት እርሷ ወደ ቀርሜሎስ ተራራ ሳትደርስ ከሩቆ ያያት ኤልሳም ሎሌውን ግያዝን ላከውም። ጊያዝም በፍጥነት ደርሶ ደናንሽ ባለቤትሽ ደና ነው ልጅሽ ደና ነው ብሎ ጠይቃት እርሷም መልሷ ሁሉም ደህና ነው ደህና ነኝ አለች። ወደ ተራራው ወደ ኤልሳ ደርሳ እግሮቹን ጨበጠችው። ጊያዝ ሊያረቃት ቢሞክርም፣ ነቢዩ ኤልሳ ተዋት፣ ነፍሷ ክፉኛ አዝናለች፣ ይታወቀኛል። እግዚአብሔር ግን ያንን ያዘነችበትን ነገር ከኔ ሰውሮታል፣ አልነገረኝም አለ ነቢዩ ኤልሳ። ሱናማይቷ ሴት ፊቷ በንቧ ተሞልቶ በውኑ ከጌታዬ ልጅ ለመንኩን እኔን አታታለኝ አላልኩም አለችው። ኤልሳም ግያዝን ወገብህን ታጠቅ፣ በትሬንም በእጅ ይዘ ከፊቴ ሂድ፣ ሰውም ብታገኝ ሰላም አትበል፣ እርሱም ሰላም ቢልህ አትመልስለት፣ በትሬንም በሕፃኑ ላይ ሄደህ አኑረው በማለት አዞ ላከው። የሕፃኑም እናት ሕያው እግዚአብሔር ሕያው ነፍስህንም አልተውልህም አለች። ነቢዩ ኤልሳም ተነሥቶ ሱናማዊቷን ሴት ተከተላት። ገያዝም በፊታቸው መንገዱን ጀምሮ ነበር። ገያዝ ቀድሞ ከልጁ ዘንድ በመድረሱ በትሩን በሞተው ልጅ ፊት ላይ አሳረፈው። ነገር ግን አንዳችም አዲስ ነገር አልነበረም። ወደ ውጭም ወጥቶ ለነቢዩ ኤልሳ ሕፃኑ አልተነሳም እንዳልከኝ አደረግኩ በማለት ነገረው። ኤልሳ ወደ ቤት በገባ ጊዜ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር። ኤልሳም ወደ ቤቱ ገብቶ በሩን በሁለቱ ላይ ዘጋ፣ ወደ እግዚአብሔርም ጸለየም። መጥቶም በሕፃኑ ላይ ተኛ፣ ዐይኖቹን በዐይኖቹ፣ ግንባሩም በግንባሩም፣ እጆቹን በእጆቹ አድርጎም ሕፃኑ ላይ ተኛበት። የህፃኑም ሰውነት ከነበረበት እንደ በረዶ ካለ ቅዝቃዜ ሙቀት ተሰራጨበት ሰውነቱም ሞቀም ተመልሶም በቤት ውስጥ አንድ ጊዜ ወዲህና ወዲያ ተመላለሰም ደግሞም ወጥቶ ሰባት ጊዜ በህፃኑ ላይ ተጋደመበት ከዚያ በኋላ ሊታመን የማይችል ተአምር ተከሰተም። ሞቶ የነበረው ልጅ ዳግም አይኖቹ ተከፈቱ ጊያዝንም ጠርቶ ይህችን ሱናማዊት ሴት ጥራት አለው ጠራት ወደ እርሱም በገባች ጊዜም ልጅሽን አንስተሽ ውሰጂ ሲል አዘዛት። ሱናማዊቷም በእግሯ አጠገብ ወደቀች፣ በምድር ላይም ሰገደች፣ ልጇንም አንስታ ወጣች ሲል መጽሐፍ ቅዱስ ነቢዩ ኤልሳና ሱናማዊቷ ሴት በተመለከተም የሚተርከውን ታሪክ እርዚ ጋር ይቋጫል። ከዚች ሱናማዊት ሴት እጅግ ከተመረጠች ሚስት ብዙ ነገር እንማራለን ይላሉ። አንደኛ ሚስት ለባሏ አጋር መሆኗን ባሏ ላይ ከንቱ ጭንቀትና ሸክምን ከመጨመር ይልቅ ኃላፊነትን መሸከም የምትችል የባሏ ልብ የማርፍ የሚያርፍባት ጠንካራ ሴት ስትሆን፣ በመንገዷ ላይም ልትከውን የምታስባቸውን ነገሮች ሁሉ ቀድሞ የቤቷን ራስ ባሏን የምታማክር ፍቃዱንም የምትጠይቅ እንደሆነም ለነቢዩ ኤልሳዕ ማረፊያ ከመስራቷ በፊት ከባሏ ምክርን እንደጠየቀች የሚያስረዳው የታሪኩ ክፍል አመላካች ነው ይላሉ። ሁለተኛው ደግሞ በመጨረሻው ዘመን ልዩ የሆነ ስጦታን ከአምላኳ ተሰጥቷት ለዚያውም የዓይኗ ማረፊያ ወንድ ልጅ እግዚአብሔር መልሶ ሲነጥቃት፣ ጀርባዋን ለእግዚአብሔር ሰጣ አምላኳን ከመውቀስ ይልቅ ልቧን በእምነቷ ጠንክራ ሁሉም ነገር ደህና ነው ስትል መመለሷ ህመሙ ከባድ እንኳን ቢሆን የፈጠራት አምላኳ ለእያንዳንዱ ህመሟ ምክንያት እንዳለው ማመኗ ነበርም። እርምጃዎቿን በእምነት እንጂ ነፋስ እንደሚገፋው ሰው ወዲህና ወዲያ በሚያቀያይር አቋም የተደገፈ አይደለምና፣ ፈጽሞ ሊጠየቅ የማይችለውን ነገር ከጀርቧ ሸክፋ በእምነት አይኖቿን ወደ ፈጣሪዋ እየተመለከተች በእምነት መንገዷን ወደፊት ማድረጓ። ሌላኛውና ሦስተኛው እግዚአብሔር ያከብራቸውን ማክበር፣ ይህች ሴት እግዚአብሔር ያከብራቸውን የምታከብር የወደዳቸውን የምትወድ አምላኳ በእርሷ ሕይወት ውስጥ እንዲቷን ነገር ካለ ምክንያት እንደማያመጣ በእርሷ ሕይወት ውስጥም ዓላማ እንዳለው ከልቧ ታምናለችና ኖረዋለችም። የሁላችሁ እንግዲህ ስለዛች ስለ ጠንካራዋ ሱናማዊቷ ሴት መጽሐፍ ቅዱስ እንዲህ ነው የሚለው።